በመድረኩ ተገኝተው መልእክት ያስተላለፉት የአሪ ዞን ዋና አስተዳዳሪ ተወካይና የስራና ክህሎት መምሪያ ኃላፊ አቶ ታፈሰ ተስፋዬ እንደገለጹት የዞኑ እምቅ ጸጋዎችን በመጠቀም የግብርና ስራዎችን ከዝናብ ጥገኝነት በማላቀቅ ምርታማነትን ለማሳደግ የበጋ መስኖ ትልቅ አቅም እንዳለው አስረድተዋል። ያለን ጸጋ ከፈጣሪ የተቸረን ቀላል አይደለም። በቂ ዓመቱን ሙሉ የሚፈሱ ወንዞች አሉ። ያልተጠቀምናቸው በርካታ ምንጮችና ጅረቶች አሉ። ውሃ ማያልፋቸው አካባቢዎች የሉም። ውሃ ማያልፋቸው ቀበሌዎች የሉም። ውሃ ማይነካቸው ማህበረሰብ ክፍል የለም። መላው ህዝባችን ደግሞ ግብርናን በአመት አንደ ከማምረት ወጥቶ የዝናብ ጥገኝነትን ተላቆ ምርትና ምርታማነትን በእያንዳንዱ ቤተሰብ ደረጃ እንዲገኝ የመስራት ስራውን በተገቢው ማከናወን መቻል አለብን አምና የነበረውን ውጤታማ የመስኖ ስራዎችን በማጠናከር በሁሉም የመስኖ አማራጮች 13ሺ ሄክታር መሬት ለመሸፈን መታቀዱን የገለጹት የአሪ ዞን ግብርና መምሪያ ኃላፊ አቶ ጉራልቂዥ ማልቅ ናቸው አምና በበጋ መስኖ 11ሺ ሄክታር አካባቢ እናመርታለን ብለን እቅድ ጥለን ነበረ ከዛ ደግሞ ከእቅድ በላይ 12ሺ ሄክታር በላይ ነው ያመረት ነው መሬቱ የተሸፈነው ማለት ነው ከዛ ደግሞ ያገኘ ነውም ወደ አራት ሚሊዮን አካባቢ ኩንታል ነው። ዘንድሮም ደግሞ አስራ ሶስት ሺህ ሄክታር እና እንሸፍናለን ብለን ነው እቅድ ያቀድ ነው በዋና ዋና ሰብሎች አሁን በያዝ ናቸው ከአንድ ነጥብ ሶስት ሚሊዮን በላይ ኩንታል እናገኛለን ብለን ግብ ጥለናል። ኃላፊው አክለው ያሉ የውሃ አማራጮችን በመለየት ምርታማነትን ለማረጋገጥ ትኩረት በማድረግ ሁሉም የድርሻውን ሊወጣ ይገባል ብለዋል። በዚህ ዓመት በተለየ መንገድ ምርቱ እንዲጨምር ስራ እንሰራለን ብለን ነው ንቅናቄ የጀመርነው። ይሄ ንቅናቄ ያው ትኩረት ተሰጥቶ የዞኑ አጠቃላይ አመራርና ና ወረዳ ፊት አመራሮች ባሉበት ነው የተካሄደ ያለው። በአጭር ጊዜ ውስጥ እስከታች ንቅናቄውን ጨርሰን ከ80 ሺህ በላይ ሰዎች እናሳትፋለን። ለዚህ ደግሞ የባለድርሻ አካላት እንደገና ቴክኖሎጂን የማቀናጀት የሰው ኃይል መሬትና ጉልበትን አንድ ላይ አቀናሽቶ መምራት ያስፈልጋል። መድረኩ ለቀጣይ ስራ ውጤታማነት አጋዥ መሆኑን የመድረኩ ተሳታፊዎች ገልጸው በአካባቢያቸው የሚገኙ የውሃ አማራጮችን አርሶ አደሩ በአግባቡ በመጠቀም የላቀ ውጤት እንዲያስመዘግቡ የተጀመሩ የመስኖ ልማት ተግባርን እንደሚያጠናክሩ ተናግረዋል። አብዛኛው አርሶ አደር በየግቢው የቆፈረው የጉድጓድ ውሃን በመጠቀም መስኖን የማልማት ስራ እየተሰራ ነው ያለው አሁንም ይህንን ስራ አጠናክሮ በዚህ አመትም በሁለት ሺህ አስራ ስምንት ለመስራት ሰፊ ዝግጅት እንደ ግብርና ጽህፈት ቤት ተደርጎ እኛም የገመገምን ክትትል ያደረግን ያለንበት ሁኔታ አለ። ከሩቅ ውሃውን ቀዶ አምጥተው ማሳቸው ውስጥ እያስገቡ በተለይ ሽንኩርት፣ ቲማቲም፣ ቃሪያ በማምረት እጅግ በጣም ያደጉ አርሶ አደሮች አሉ። ለውጥ ያመጡ ያሉ አርሶ አደሮች አሉ እና የተፈጥሮው በተለይ የውሃ የመረት አቀማመጡ መነሻ በማድረግ የተሰራ ነው ያለው እና ይህን አጠናክረን መቀጠል እንዳለብን ከንቅናቄ በኋላም በጣም መስራት እንደሚያስፈልግ ማሳያዎች አሉ።